ምሳሌ ከማናን እያረገች እንደሆነ ብሩክ ለቅድስት ደውሎ ነግሯታል። ሉላ እና ሞገስ ደግሞ ተገናኝተዋል። ይህም በጣም ደስ የሚል አስደሳች ዜና ነው ማለት ነው። ኤፍራታና ማሃሌት ከእስር ቤት ዝና አስፈትቷቸዋል። የዝና ነገር ግን አልገረማችሁ? አሁንም ቢሆን ነገሮችን ራሱ ማድረግ ስለማይፈልግ በነ መሀሌት በኩል ሞገስን ለማጥቃት እየተሯሯጠ ይገኛል ማለት ነው። እና እውነቴን ነው ዝናና መሀሌት በጣም ነው እዚህ ድራማ ላይ የሚያናድዱ የሌለ ተንከሴሶ ናቸው ማለት ነው። ብቻ ድራማ ሆኖም ሳለ የዝና ጉራ፣ በዚህ ላይ ደግሞ ቡቧቃ መሆኑ በጣም ነው የሚያስጠላው ነገሮችን በጉልበት ብቻ ማድረግ የሚፈልገው ማለት ነው። እኔ አሁን የምለው ድር ለሞገስና ለሉላ እውነቴን ነው ዝና ማህሌት እንዲዋረዱ ነው ፈልገው ማለት ነው። እና በጣም ነው የሚያሳዝነው። ሚስቱን በጸባይ ፍቅር ሰጥቶ መያዝ ትቶ ሞገስን ማሳደድ ጀምሯል። አሁንም ሊተኛለት አልቻለም ማለት ነው። ሞገስ እፋለመዋለው አሁን አልተውም ብሎ እንግዲህ ሽጉጥ ይዞ እየዞረ ነው። ማን እንደሚያሸንፍ ያው እና ያለ ነው የቀጣዩ ማን ነው? ሰላም፣ እንዴት አላችሁ? እንደ ተመልካቾቼ ሰላማችሁ ይብዛ። ቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታችሁ ስለምታበረታቱኝ በቅንነት ከልብ አመሰግናለሁ። ፈጣሪ ያክብርልኝ እላችኋለሁኝ ማለት ነው። ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ እንግዲህ እንዳየነው ሉላ ዝና በጣም ስላናደዳትና ከአቅሟ በላይ ስለሆን ነገሮች እሷም የአቅሟን አድርጋ ከዛ ቤት ወጥታለች። ከዛ ቤት ብትወጣም ግን ዝና በጣም እየዛተና እያስፈራራ ይገኛል። እሱም እንደተመለከት ነው። ምንድን ነው ሴት የላከው፣ ሞት አይፈራም ወይ? ኔኔ ዝና የደበበ አባሶ ልጅ ነው፣ ማነው የሚለው በጣም ነው የሚያስቀው። ና ወንድ ልጅ ደፍሮኝ መቶኝ የማያውቀውን ሴት ልጅ መቶኛል። እንግዲህ ሉላ ናግኝሽ፣ እንጂ እድሜ ዘላለም የማይጠፋ ጠባሳ ነው የምጥልብሽ እያለ ይገኛል። ዛቻው በጣም ነው የሚያስፈራው። ሉላ ከዛ ቤት ቆርጣ ወጥ ሞገስ ሉላን ይቅርታ ጠይቋታል። ወድጄ ሳይሆን ብሩክ ልጁን ለማዳን ሲል ይሄን ጉዳይ ያደረገውና እኔ አሳልፌ ልሰጥሽ አልነበረም እያላት ይገኛል ማለት ነው። ሉላ ሞገስን ከሀገር እንውጣ፣ እዚህ ሀገር ውስጥ ተሆን ዝናን ታቀዋለክ አይተወንም እያለች ትገኛለች። ሞገስ ደግሞ ማህሌትና ዝና ንብረቱን ስላሳገቱበት ብር አሁን እኮ የለኝም ሀብቴ ሁሉ ታግቷል ብሎ ለሉላ ቢነግራትም ሉላ እንግዲህ እንኳንም ታገደ ወንጀል ሰርተክ ተሆነ ላንተ አይጠቅምክም ያጠፋክ ነበር ማለት ነው። ስለዚህ ፈጣሪ ያለውን ከዜሮ ተነስተን ጀምረን ንብረት ይመጣል። ዋናው አንተ ደህና መሆንክ ነው ብላ በቃ አበረታታ፣ ፍቅር ሰጥተዋለች። ሉላ አስር አመት ሙሉ ፈገግታዋ የተነጠቀው በአንድ ቀን ከሞገስ ጋር ስትገናኝ ፈገግታዋ ደስታዋ ሁሉ ፊቷ ላይ ያንጸባርቃል ማለት ነው። ከቤት ስትወጣ እንግዲህ ጥቁሩን ሻርብ መንገድ ላይ ጥላ ነው እየሄደችው። ዝና እዛ ሲንደባለል ሻርቡን አላየው እዛ ላይ ተኝቶ ነበረ። እየተንደባለለ የነበረው ልክ እንደሰከረ ሰው ሲንገዳገድ አይተነዋል። እውነቴን ነው፣ ሲያንሰው ነው በሉላ ላይ ያረከው ግፍና መከራ። እውነቴን ነው ሳንስክ ነው ማለትን እፈልጋለሁኝ። ሉላና ሞገስ እንግዲህ ድል ለእናንተ ይሁን፣ በፍቅር በደስታ እንድትኖሩ ምኞታችን ነው። እኛ እንደ አንድ ተከታታይ እንደ ምሳሌ ድራማ ተከታታይ እውነት ሉላ መሥዋዕትነትን እየከፈለችው ብቻ ይከብዳል። በሴት ልጅ ላይ ይሄ ሁሉ ግፍ እና መከራ ማለት ነው። ወደነ ቅድስት ቤት ስንመለስ ዳጣ ቅድስትን ሞያ እንድታስተምራትና ወጥ እንዴት እንደምትሰራ እንድትነግራት ብትላትም ዳጣ እናትሽ እጅሽን ይዛ ታስተምረሻለች። አሁንማ ቤተሰብ አግኝተሻል። በጣም ነው ደስ ያለኝ ቤተሰቦችሽን ስላገኘሽ አለቻት። እሷም ምን ዋጋ አለው የጣሉኝን እንጂ የወለደችኝን እኮ አላገኘሁም። የሀብታም ልጅ ብቻ እንዳይሆንና እንዳይገርመኝ እያለች ነው። ዳጣዬ ያርግልሽ። የሀብታም ልጅ ሆንሽ፣ የድሀ ልጅ ሆንሽ፣ ለሰው ልጅ እዚህ ጋ ዋናው ሀብቱ ጤናው ነው ማለት ነው። እና በቢሊየን የሚቆጠር ብር ቢኖራችሁ ጤና ከሌለ ከንቱ ነው ማለት ነው። ብቻ መኞትሽን ያሳካልሽ ማለት እፈልጋለሁኝ። ቅድስት ለብሩኬ ስልክ ደውሎላት ነበረ። ስለምሳሌ በጣም እንግዲህ እንደናፈቀቻት እና በሰላም ደግሞ ድና ወደ ቤት ስትገባ ቤቱን ፏፍሽ አርጌ ነው የምጠብቅክ፣ አንዴ ብሩክ፣ አንዴ ጋሽ እያለች ስታወራው ነበር ማለት ነው። እንግዲህ የብሩክና የመሀሌት አልጋ ላይ ቅድስት በአሁኑ ሰዓት በነፃነት ደብለል እያለች ብቻ ሐሳቧን ያሳካላት የቅድስትም አሁን ጋሽ እንደ ጋሽ አይነት ባል የት ይገኛል? እውነት ጥሩ ሰው እኮ ነው፣ ግን አይገኝም። አሁን ጋሽ ላግባሽ ቢለኝ ምንድን ነው የምለው? እሽለዋለው? እሻልለው? እምቢ ነው የምለው እያለች እንግዲህ ከራሷ ጋራ እየተሟገጠች ትገኛለች። ቅድስት ማለት ነው። እውነቴን ነው ምሳሌ ትዳን እንጂ ጠይቀሾማ እንቢላል ብዬ አላስብም ያው የቤት ሰራተኛው ብትሆኝም፣ በክፉ ቀን በደስታውም ከጎኑ የነበረች ምሳሌ በህይወት ለመትረፍ እስከ ዛሬ እንድትኖር ያደረገችው እውነቴን ነው ቅድስት ናት እንጂ ማንም አልነበረም ማለት ነው። ብሩክ በስራ ምክንያት እንግዲህ ውጭ ቢውልም፣ ማህሌት ከመጀመሪያውም ጀምሮ ምሳሌን ለማጥፋት እየጣረች ነበር። በቅድስት ኃይልና ያው ከፈጣሪ በታች ሆና ምሳሌ ዛሬ ላይ ወደ ውጭ ሀገር ሄዳ ህክምናዋ እንድትጀምር ያደረገችው መስዋዕትነትን የከፈለችው ቅድስት እንደሆነች እናውቃለን። ለአንቺም መልካም እድል ከብሩህ ጋር ተጋብታችሁ ማየትን እንፈልጋለን ማለት ነው። ይቅናሽ ቅድስት፣ የኛ መልካም እላለሁኝ። ወደ እነ ማህሌትና የፍራታ ስንመለስ እንግዲህ በጣም ይቅርታ እየተቅለሰለሰች ማህሬትን ታቋታላችሁ ማለት ነው። ዝናን በቃ በተደጋጋሚ ይቅርታ፣ አንተ ባትኖር እኮ እዛው በስብሰን ነበረ እያለች ኤፍራታም፣ እንግዲህ ዝናን ለምን ሄዳችሁ ወንጀል ሰርታችሁ ነው ቢልም አይ እቃል አምጣ ብላኮ ሄደን ነበረ። እቃል ትወስዱ ሳይሆን ልትሰርቁ ነው ሄዳችሁ። ብሩክና ምሳሌ ወደ ውጭ ሄደዋል። ምን ቀረኝ ብለሽ ነው እዛ ቤት የምትሄጂ ብሎ ተቆጥቷት ነበረ። እኔን ጥፋተኛ ባላስፈታኋችሁ ኖሮ እያለ ነው። አሁን እንግዲህ አንድ ስራ ልሰጣችሁ እገኛለሁ የሞገስን ቤት አሳዩኝ ይብሏል ማለት ነው። እነሱ ምንም ሳያንገራግሩ ሞገስን ቤት ለማሳየት ከዝና ጨርሰዋል። ለአጋዦቹም እንግዲህ ንገሪያቸውና ሞገስን ይከታተሉት። ዝና እንግዲህ ለአንድ የቴሌኮም ሰራተኛ ጋር ስልክ ደውሎ ለሉላ ማን እንደደወለላት ኢንፎርሜሽን እንዲሰጠው ጠይቆታል ማለት ነው። እሱም ይሄ እኮ በስራዬ ላይ ትልቅ ጫና ያመጣብኛል፣ ከስራም ንባረር እችላለሁኝ አይሆንም ቢለውም፣ ዳጎስ ያለ ገንዘብ እሰጥካለሁ፣ ከዚህ ቀደም ብዙ ስራዎችን አብረን ሰርተናል፣ ለአንዴ ብቻ ላስቸግረክ ብሎ ለምኖታል። እንግዲህ ያኛውም ተስማምቷል። ገንዘብ የማይገዛው ነገር የለም ማለት ነው። በጣም ነው የሚገርመው። ያው ሉላ የምትደውለው ለሞገስ ነው። ያን ስልክ እንግዲህ እንዲወጣለት ይፈልጋል ይመስለኛል። አይቅናክ እላለሁኝ ለዝና ማለት ነው። ወደ ነ መሀሌት ስንመጣ ደግሞ መሀሌት በአሁኑ ሰዓት ሞገስ ላይ በቀል ይዛለች። ኤፍራታም ሁሉን ነገር ትጀምሪያለሽ ግን አይሳካልሽም፣ ተንኮለኛ የተሳካለት ቢመስለውም ነገሮች ይከሽፉበታል፣ መቼም መልካም ነገር አታሳይኝም ያለ ተንኮል እያለቻት ኤፍራታም በነገር እህቷን እየነካቻት ትገኛለች። ክፎች የተሳካላቸው ይመስላሉ ቢመስላቸውም፣ አይሳካላቸውም ማለት ነው። መሀሌት ትጀምራለች እንጂ አትጨርስም። ዝናና መሀሌት አይሳካላችሁ በእውነት ክፎች